ጀግና ወንድሞች አሉ፣ ስንት ጀግኖች እህቶች አሉ። የዱባይ ውስጥ በሃይማኖት የማይደራደሩ ለምን አሁን ለምሳሌ ለአንድ እዛ ላለ ሰው ይህን ቪዲዮ ብታሳዩት እና ይህን ያደረገችውን ድርጊት ብታሳዩት፣ ዱባይ ውስጥ ላለ ልጆች ወጣ ነው የሚያስይዟት። ምንም እንትን አይልም። ግማሽና እኮ ለእነ ሀቢባ ምናምን እያሉ ነበረ እንትን እያሉ ዱባይ ውስጥ ላሉ ልጆች የሆነ ለሆነ ልጆች ለአንድ ሰው ብትሰጡት እንትን ትላለች። ወደ አሁን ነው የሚያዘው። አይገርምሽም? እንደ ነገም እኮ ተገደግመው አለች። ሌላም ታመጣለች። በዛ ትቆም እንደዚህ ምጠተባለች። አሁን ማለት ነው አሁን ወርቅ ያለው ፕሮፋይል ምናምን አርቶን ታስገባለች። አስገብተው ምናምን ችግር የለም እሱ በታር ምንም አይበሱ ምንም ያገናኘው ፕሮፋይል ችግር የለም። ምን ምን ታድርግ የፈለገችው ፕሮፋይል እነሱ ሃይማኖት የላቸውም። እንደሱ ጋር የሚገቡት አይናገሯትም፣ እንደዛ አታድርጊ አይሏትም እነሱ አንዷ ማለት ነው በእንትኑ ላይ ሙዚቃ እንትን ብላ እናንተ ስለተሰደባችሁ ነው ሃይማኖታችሁ የተዘገዘገው ብላ እያፖሰኑ በሙዚቃ ፖስታለች። አንዷ ደግሞ ማነች እሷ፣ አጥፍታለች አለ። እሷን ራሱ ይቅርታ ጠይቂ እያሏት ይቅርታ መጠየቅ አለባት። ማጥፋት ብቻ አይደለም ሁለተኛ አላደርግም ብላ ይቅርታ መጠየቅ አለባት። ምን ምን ምን አግባ የሰደቧትን ሰዎች

አሁን ሀቢባ እንዳለችው እኔም ጋ አንድ ፎቶ ነበረ። ግን እንትን ነው ሀቢባ እንዳለችው ትክክለኛ ፎቶዋን አምጡልን አምጧትና ቪዲዮ ሀቢባ ስትሰራ፣ ሁላችሁም ሼር ላይክ አድርጉ። ማታ ደግሞ ሳራ ቤትም ሀቢባ ቤትም ሰሩ ቪዲዮ የሚሰራ ከዛ ደግሞ ለታዋቂ ልጆች ሳይሆን እሷ ይቅርታ ለእኛ ሳይሆን ለአባቶቻችን የሃይማኖት ክብር የሚሰጡት ለአባቶቻችን ገብታ ይቅርታም ትሁን ምንም ትሁን አያገባንም፣ ግን እንደሆነም እንደዚህ አይነት ነገር በአንቺ ፖስታ ራሱ ያጠፋችው ራሱ ይቅርታ መጠየቅ አለባት። ወጥቷል ስርዓት ዝም ብሎ ማለት የለም ማለፍ የለበትም። በቃ እንደዛ ማድረግ ነው። ካለፈች ነገ ደግሞ አንደኛ ደግሞ ነገ ትወጣለች። በጣም እንደዚህ እንትን ትላለች። ከዛ ደግሞ አጠፋው ብላ ትተዋለች። ትተዋለች መጠየቅ አለባት። አሁንም ልጆቻችን እባካችሁ ልጆቻችን አታካትቱ፣ በዚህ ነገር አታካትቱ፣ በዚህ መከራ ውስጥ አታስገቡ እነሱን። እንኳን ሃይማኖት ቀርቶ ዘር ቀርቶ ቤር ቀርቶ እርስ በራሳችሁ አትጣሉ ብለው ነው ምክር እየሰጡ ነው ያሉት። ግን አይገባንም። ምን እንደሆን ምን እንደሆን ምን እንደነካን አናውቅም። እነሱ ወጥተው በየቪዲዮ እየመከሩ ነው። በየባለፈው ከት ሳምንት ነው ሀይሚ ቁጭ ብላ እያወራችው አትጣሉ ወደ እንትን አትሂዱ ብላ ቪዲዮ በሰሩ ቁጥር እየመከሩ ነው። እነሱ ጋር አትሂዱ። እነሱ ምንም ያውቁት ታሪክ የለም። ማን ምን እንዳጠፋች ማን ምን እንዳጠፋች እነሱ አያውቁም። አንድ አላህ ነው የሚያውቀው። ስለዚህ ልጆቻችን ወጥተው መልስ ይስጡ። ለስንቱ መልስ ይሰጣሉ? የእሷ ፓርቶች አሉ፣ የእሷ ደጋፊዎች አሉ፣ ሂጂበት ምሉት አሉ። ስለዚህ ይሄን ነገር አንድ ሆነን ሙስሊምም ክርስቲያንም ለሃይማኖታችን ክብር መስጠት አለብን። የሃይማኖታችን አባት ቤት ገብታችሁ ሁላችሁም ማታውቁትም ታች ሆናችሁ እንትን አንዳንድ ቁጥር አንዳንድ ቁጥር ዝም ብላችሁ እንትን ካላችሁ፣ ሀቢባም ታስገባለች፣ ሳራም ታስገባለች። እዛ ሄዳችሁ ማችሉት ከሆነ ነው ሀቢባ ቤት ሳራ ቤት የምትሄዱት ማለት ነው። ስለዚህ በቀላሉ ነው፣ ኢሜል ላይ ይወጣል ቁጥሯ፣ ሎኬሽኑ ወስዶ ቤቷን ነው የሚያስገባው። ይሄ ቀላል ነገር ነው። ስለዚህ ለእሷ ክብርም አያስፈልግም፣ ምክርም አያስፈልግም፣ አጥፊም የለም። ካም በኋላ ካጠፈችስ ምን ምን ዋጋ አለ? ምን ዋጋ አለ? አጠፈች አላጠፋች በቃ አሁን ከቤት ወቅ አጠፋችም አላጠፋችም አይመለከተንም። ትላንትና ዘግዝቃ ውላለች፣ ማታ ዘግዝቃ አድራለች፣ ዛሬ ዘግዝቃ እየፖሰታች ነው። ምንም ለእኛ አሁንም ለሃይማኖ፣ ለክርስቲያንም ለሙስሊምም ይቅርታ አንፈልግም። እሷ ሄደ የሚመለከት አካል ሄደ ይቅርታ ትጠይቀው አያገባንም። ግን እኛ የምናደርገውን እናድርግ ነው። አንድ ሆነ ሌላ ምንም ጭቅጭቅ የለም። ልጆቻችን ጋር እንዳትሄዱ። ልጆቹ መልስ ስጡ አትበሉ። ልጆቹ ይሄን ስሩ እያሉ አይደለም ስራቸውን እየዘሩ ያሉ ማምናቸውን ማያቁ ያሉት ኢትዮጵያ ማያ

እዚያበረኛ ዲቶር ሽቲ ዳናሽ ጣፋሽ ዛሬ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ዋላችሁ? ዛሬ አልተገናኘንም! ሰው የለም እንደዚህ ቤት

ደህና ነኝ። እግዚአብሔርኛ ጠፍተሻል። በሰላም ነው። ዛሬ አውሩ፣ አውሩ፣ አውሩ፣ ተጫወቱ። እስኪ አዳዲስ ነገር አምጡ። አልገባም አላለችም። ነግቢ በናትሽን ኮሸራ አድርጌልሽ ነበር። ተቆጥተሽ ነው እንዴ? ምን አዲስ አለ? በይ ደግሞ ሶሊም። አሁን የበቃትን ለፈለፈች፣ የጫጣች ተረሰች ሜሞሪ ነው። ባትሪ ነው። ኧረ ስራ ላይ ስለሆንክ ነው። ግን ብዙ ቢናገሩት ወደኋላ ምንም ማለት የሆነ ተግባር ላይ ሲሆን ነው። ወሬ ትርጉም የለውም። በሱ ማውራቱ ሳይሆን የሰው ልጅ የሆነ የምታወሪውን ማድረግ የምችል ቢሆን ጥሩ ነበር።

ቦታ ጠቦ ቢሆን ሰው ሞልቶ ነበረ እዚህ እኮ። አንቺ ቦታ ሲጠብ ማለት ነው እንትን ይላሉ፣ መግባት እንፈልጋለን ሁሉም ይመጣል። ሰው ሳይኖ እንቤ ይላሉ። ምን ይሉታል? እንደዚህ ነው በቃ። እኛ ምንፈልግ ሌላ ሌላ ቪዲዮ ሌላ። ስልኩን ገዛሽ በእናትሽ ከገዛሽ ያንን አልትራውን ግዢ በቃ አልገዛሁም። ግን ሶፊያ በውል ሄርን ታውቂያለሽ? ሶፊያ በውል ሄርን ታውቂያለሽ? የእሷን ስልክ አይነግሪሽ ከአይፎን ቀጥሎ ያለ ስልክ እሱ ነው።

ቪዲዮ መቋረጠ አውጥቶ ብቻ ሳይሆን የምትሳሚው ነገር ደህና ነገር የለም። እንደት ዞሪ ልንገርሽ፣ ደህና ነገር የለም። ስልክሽን አውጥተሽ መጥፋት ነው ወይም አንድ ቦታ መቀመጣሲ ላ እኔ አሁን ከዚህ ከወጣሁ ልንገርሽማ ስልኬ አልሆነ ቦታ አለ እኔ ላይክ ማድረጋቸው ነው ፎሎ ማድረጋቸው፣ ላይክ ማድረጋቸው እኔን የሚመቸኝ ቦታ ነው። ከዚህ ከእንትኑ ውጭ እንኳን ከኛ ቤተሰብ ውጭ ከዚህ ፋሚሊ ውጭ ያለው አሁን ከዚህ ከወረድኩ